ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የግንቦት 10 ቀን 2017 ዓ ም የጣና ቴሌቪዥን ልዩ የትንታኔ መረጃ ይዘንላችሁ ቀርበናል። ትንታኔ መረጃውን ያደረሱን የዘወትር ተባባሪያችን አንጋፋው የፖለቲካል ኢኮኖሚ ተንታኙ ዶክተር አክሎግ ቢራራ ናቸው። ዶክተር አክሎግ በሳምንታዊው የጣና ትንታኔ ጽሑፋቸው በአማራ ህዝብ ላይ የተፈጸሙ አሁናዊ ክህደቶችን በተመለከተ በድፍረት ትችታቸውን አቅርበዋል። የአማራ ህዝብ ከዚህ በላይ መከራው እንዲራዘም የራሱ ልጆች ፈተና ሆነውበት መቀጠል የለባቸውም ሲሉ ጥሪ ያቀርባሉ። በተለይም በፋኖ መሪዎች መካከል የተፈጠረውን የስልጣን ጥምና የሐሳብ ልዩነት አስመልክተው ከዚህ በላይ መስዋዕትነት መክፈል ይበቃናል፣ ከዚህ በላይም ዋጋ አታስከፍሉን ሲሉ የአንድነት ጥሪያቸውን በድፍረት አቅርበዋል። በዚህ ሰዓት በስልጣንና በጥቅም ተጣልቶ ታጋይን ያልተገባ ዋጋ ማስከፈል ክህደት ነው ክህደት ደግሞ ነፍስ የምትጸየፈው ድርጊት ነው ይላሉ። ሙሉ የትንታኔ ሐሳባቸውን እንድትከታተሉት እየጋበዝን በቀጥታ ወደ ትንታኔ መረጃው እናመራለን። እስከ መጨረሻው አብራችሁን እንድትቆዩ እየጠየቅን የትንታኔ ዘገባውን አሰናርተ የላኮልንን ዶክተር አክሎግ ቢራራን በክቡራን ቤተሰቦቻችን ስም ከልብ እናመሰግናለን። ታሪካዊ ክህደት፣ ታሪካዊ ውርደት የአማራውን ህዝብ አይመጥንም። ጸሐፊ አክሎግ ቢራራም ብዙ ጊዜ የአማራ ፋኖ ሲባል ይገርመኝ ነበር። ብዙ የፖለቲካ ነጋዴ ባለበት ሀገር አስመሳይነት ጥቅም አለው መኖሪያ ነው። የጎንደር አማራ ፋኖ ሲናገር የሚጠቀሰው በልጅነቴ ስሰማው የነበረ የዘፈን ብሂል አለ አያሌው ሞኙ ሰው አማኙ ሰው አማኙ የሚል ሰውን ማመን ቀብሮ ነው የሚልም አለ። እነዚህ አባባሎች ቀልድ አይደሉም፣ ከልምድ የተገኙ ብልሃት የሚያሳዩ አባባሎች ናቸው። ላወቀባቸው ይጠቅማሉ፣ ላላወቀባቸው ያስበላሉ። የአማራ ፋኖ እንቅስቃሴ በራሱ ውስጥ ተሸሽገው የበከሉት መሪ ነን ባዮችና ቡድኖች አስመሳዮች እንዳሉ አያከራክርም። ይህ ባይሆን ኖሮ በተለይ አሁን በወሎ በጎንደርና በሸዋ የሚካሄደው ቀደም ሲል ደግሞ በጎጃም ቸፈር የተካሄደው ለብዙ ወገኖቻችን እልቂት ምክንያት የሆነው የእርስ በርስ ግድያ አይከሰትም ነበር። የእርስ በርስ ግድያውን ጠላት ከሚያደርገው ግድያ ለይቻ አላየውም። እኔ ካህዲነት ያመኛል፣ ያስጠይፈኛል። ወገኑን የሚከዳ ይዘገንነኛል። ወንድሙንና ሀገሩን የከዳን ደግሞ ጉረሮውን ይዘህ ነቀው እነቀው ይለኛል። ሰው መግደል እጠየፋለሁ። ኢትዮጵያ ሳለው ተደጋጋሚ የግድያ ሙከራ ተደርጎብኛል። አንዳንድ የአማራ ፋኖ መሪ ነን ብለው ደግፉን፣ ገንዘብና ሎጂስቲክ ላኩልን፣ ድረሱልን፣ አስማሙን ይሉ የነበሩ ግለሰቦችና ስብስቦች ጨዋውን የአማራ ህዝብ ዝቅ የሚያደርግ በምንም የማይረሳ ታሪክ ሲያወሳው የሚኖር አሻጥር ሲሰሩ ከዚህ የባሰ ሆዳምነት፣ እኔ ከሞትኩ ሰርዶ አይብቀልነት ሊኖር አይችልም። ይህ በተደጋጋሚ የተከሰተ ወንድም ወንድሙን እንዲገድል የሚደረግ ሴራ ፍትህ የሚመኘውንና ጨዋውን የአማራ ህዝብ የሉና እንቅስቃሴና ጀብዱ የሚያኮላሽ ስለሆነ መወገዝ አለበት። የዋሁን የአማራ ፋኖ ሞኝ አድርገው ሰርገው ገብተው በሴራ የሚገድሉ ድርጅትን አፍርሰው በሌላ ድርጅት የሚተኩ ብዙ ሚሊዮን ዶላር ፈሰስ እያደረጉ ደጋፊዎችን የሚገዙ ከጠላት ጋር የሚዶለቱ ግለሰቦችና መሪዎች ከአማራ ፋኖ የፖለቲካ እንቅስቃሴ ካልተወገዱ በስተቀር የአማራ ህዝብ ትግል ይመክናል የሚል ስጋት አለኝ መሰብሰብና ዲስኩር ማብዛት የለመደውን የአማራ ኤሊት ሊቃን ጋዜጠኛ አክቲቪስትና ሌላውን ባለድርሻ ሁሉ ከፋፍለውታል። እርስ በርሱ እንዳይተማመን አድርገውታል። ጎጠኝነት፣ መንደርተኝነት፣ እኔ ብቻ አውቃለሁ ባይነት፣ ትቢተኝነት እንዲጠናከር አድርገውታል። ልክ እንደ ሸሚዝ ቅያሬ ድርጅትን በሌላ ድርጅት እየተኩ አጀንዳ እየቀያየሩ ተስፋ እንድንቆርጥ ቀን ከሌት ይሰሩብናል። የችግሩን ጥልቀት በጥያቄ መልክ ላቅርበው። የአማራው ህዝብ ስንት መተኪያ የሌላቸውን ልጆቹን አጥቷል? ስንት የአማራ እናቶችና ወጣቶች ሴቶች ተደፍረዋል ተጠልፈዋል። ስንት የአማራ ገበሬ ተጨፍጭፏል። ስንት የአማራ መሰረተ ልማትና የግል ንብረት ወድሟል። ስንት የአማራ ህዝብ ተፈናቅሏል፣ ተሳዷል። በተደጋጋሚ እንዳሳሰብኩት በአማራው ህዝብ ላይ በተከታታይ የሚካሄደው ጦርነት ዋና ዓላማ አማራውን በሁሉም ዘርፍ እንዲመክን ማድረግ ነው፣ እንዳይንሰራራ ማድረግ ነው። ስርዓቱ አይምሬ ነው፣ ደላላ ነው፣ ሙሰኛ ነው። ይህንን ለማድረግ ደግሞ ዋናው መሳሪያ ዘ ፕራይመሪ ስቴት ቱል ብዙ ቢሊዮን ብር ፈሰስ አድርጎ የአማራ ፋኖን ሰርጎ ገብቶ በገንዘብ ገዝቶና ደልሎ ወንድም ወንድሙን እንዲገድል ማድረግ ነው። በጎንደር ብቻ ከመቶ በላይ ተተኪ የማይገኝላቸውን ወገኖቻችን አጥተናል። ከፍ ያለውን ማን ይተካዋል? መስዋዕትነቱ ከፍተኛ ቢሆንም የመይሰው ካሳ አገር ጎንደር አንድ መሆኑ አይቀርም። ምክንያቱም ጎንደሬው ጠላቱን ለይቶ ያውቃል። ከአንድነት ውጭ ምርጫ የለውም። የጎንደር አማራ ፋኖ አንድነት ደግሞ የመላው አማራ ፋኖን አንድነት መልክ እንደሚያስይዘው አልጠራጠርም። በዚህ አጋጣሚ ጎንደሬውን፣ ጎጃሚውን፣ ሸዋየውን ቤት አማራ ወሎየውን የሚመክረው በምንም አይነት መንደርተኝነትን ጎጠኝነትን መርህ አናድርግ ነው። ይህ አመለካከት የከፋፍለ ግዛውን መርህ ያደረገውን የአማራ ጠላት ይጠቅማል። የአማራ ፋኖ ሁሉን አቀፍ አንድ ወጥ የሆነ በሥነ ምግባርና በዲሲፕሊን የሚመራ የፖለቲካ ፍኖተ ካርታ ያለው በባለሙያዎች የሚመራ ድርጅት እንዲመሰርት ከአንድ ዓመት በላይ ስቀሰቅስ የቆየሁት የአሁኑ እድል እንዳያመልጠን መፍቀድ የለብንም። ፈረንጆቹ ሲናገሩ ቤቲንግ ኤ ዴድ ሆርስ ይላሉ። አማራውም ላለፈ ክረምት ቤት አይሰራም ይላል። ያለፈውን የሞተ ነገር ማንሳቱ በቂ አይደለም። ትኩረታችን መሆን ያለበት ካሁን ጀምሮ ምን እናድርግ በሚለው ላይ እንዲሆን እመክራለሁ። የአማራ ምሁራን፣ ልሂቃን፣ የፖለቲካ መሪዎች፣ ጋዜጠኞችና ሌሎችም በእስር ቤት የሚማቀቁትን ጨምሮ ጊዜያችንን የምናጠፈው ችግሩንና ተግዳሮቱን መልሰን መላልሰን በማንሳት መሆኑ በራሱ ችግር ፈጥሯል። ይህንን ስሩ ማለትም በቂ አይደለም። የሕዝብ ትግል ባለቤት ያስፈልገዋል። ባለቤቱ ለልቂት ኢላማ የሆነው መላው የአማራ ሕዝብ ነው። ኢትዮጵያን በሚመለከት ባለቤቱ መላው የኢትዮጵያ ሕዝብ ነው። በስብሰባ ችግር የሚፈታ ቢሆን ኑሮ እንደ አማራው ምሁር የሚሰበሰብና የሚያወራ ያለ አይመስለኝም። ስንት የአማራ ዲያስፖራ ተሰብስቦ ውይይት አድርጓል? ስንት ምክረ ሀሳቦች ለአማራ ፋኖ ተልከዋል? ስንት የአማራ ፋኖ የፖለቲካ ፍኖተ ካርታ ተዘጋጅቶ ለፋኖ መሪዎች ተልኳል? ስንት ጊዜ ተባበሩ የሚል መልእክት ተልኳል? ስንት ዶላር ተሰብስቦ ተልኳል? ስንት ሀብት ባክኗል? የግል መኖሪያ ሆኗል። ባለቤቱ ማን ነው? ይህ ሁሉ ጥረት መልካም መሆኑን እቀበላለሁ። ሆኖም ይህ ሁሉ ከፍተኛ ጥረት አመርቂ ውጤት አስገኝቷል ለማለት አልችልም። ጥያቄው ለምን የሚለው ነው? ይህ ወደ ሁለቱ የአማራ ፋኖ ስብስቦች ያመራኛል። ማለትም የአማራ ፋኖ ህዝባዊ ድርጅት አፋድና በቅርቡ የተመሰረተው አራቱን ክፍለ ሀገሮች ይወክላል ተብሎ የተሰየመው የአማራ ፋኖ ብሔራዊ ኃይል አፋበሃ የሚስማሙበትና ልዩነታቸው ምንድን ነው? ባደረጓቸው ጥናቶችና ምርምሮች መሰረት ሁለቱም ድርጅቶች ለአማራው የህሉና ትግል ቆመናል ይላሉ። በሁለቱም ድርጅት ውስጥ የታቀፉት አጋዮች ከፍተኛ የህይወት መስዋዕትነት ከፍለዋል፤ በመክፈል ላይም ናቸው። የአማራ ፋኖን የመሰረተው ህዝቡና ለህዝቡ የቆሙ የአማራ አባት አርበኞች ናቸው ይህ እንቅስቃሴ በአጭር ጊዜ ውስጥ ማንም ኃይል ያላደረገውን ጀብዱ ሰርቷል ይህንን የሚያደርገው በአራቱም ክፍለ ሀገራት ነው በሸዋ በወሎ በጎጃምና በጎንደር በየቀኑ እየታገሉ ዘግናኙን አገዛዝ በማምከን ያሉት ቆራጦች የአማራ ፋኖ የቁርጥ ቀን ልጆች ናቸው ወንዶቹ ሴቶቹ ሙስሊሞቹ ክርስቲያኖቹ ይህ በራሱ የአማራን ህዝብ ትግል ጥንካሬን የሚያሳይና ተአምር የሚያስብለው ቢሆንም በቂ አይደለም። ትግሉ ከፍ ማለት አለበት። ከፍ ለማድረግ ደግሞ አንድነት ወሳኝ ነው። ይህ ሲሆን ከተሞችን ለመቆጣጠርና ለማስተዳደር ይቻላል። ብሎም በጎንደርና በሸዋ የሚካሄደውን የእርስ በርስ ግጭትም ለመፍታት ይቻላል። ጥናትና ምርምር ከሚያስፈልጋቸው ጉዳዮች አንዱ የአስተሳሰብ አይዲዮሎጂካል ልዩነትን ይመለከታል። በአማራ ሕልውና ላይ ልዩነት ከሌለ በውልቃይት ጠገዴ፣ ጠለምት፣ ራያና መተከል በሸዋ የደራ አማራነት ላይ ልዩነት ከሌለ ታዲያ ልዩነቱ ከምን ላይ ነው? ለምን የሚለው ትኩረት እንዲሰጠው እመክራለሁ። ሰውና ስርዓት ወለድ ውስብስብነት የአማራ ፋኑን ጥንካሬና ድክመቶች በሚገባ ለመገንዘብ የትግሉን ውስብስብነት መገንዘብ ያስፈልጋል። ህወሀትና ገዢው መንግስት በቀጥታ የውጭ ኃይሎች የአማራው ዲያስፖራ በልዩ ልዩ ዘዴዎች ገብተውበታል። ሚዲያውና ሶሻል ሚዲያው ከፍተኛ አሉታዊ ሚና ይጫወታሉ። ትዊተር ስፔስም እንዲሁ ከፍተኛ ሚና ያለው። የአማራው ዲያስፖራ የተበታተነ ነው። አንድ ወጥ የሆነ የአማራ ፋኖ ድጋፍ ሰጪ ዲያስፖራ ስብስብ የለም። ስለሆነም የአማራ ፋኖ አመራር በጋራ ሆኖ በውስጥ የተሸሸገውን ሴረኛና ከሃዲ ኃይል ገምግሞና ለይቶ ማስወገድ አለበት። አለዚያ እቅዱና ስልቱ ከበፊቱ ይታወቃል። በተዛማጅ ደጋፊው፣ ደጀኑ፣ የአማራው ህዝብና ሌላው የአገር ውስጥና በውጭ የሚኖረው ወገን ተስፋ ይቆርጣል። ተስፋ ባይቆርጥ እንኳን መሰላችት፣ መዳከም፣ ጉዳዩን ችላ ማለትና ሌላ አማራጭ ኃይል የማማተር ፍላጎት ያሳያል። ይህ የሞራል ቀውስ ወይም ክራይስስ ቀላል አይደለም። ህዝብ በጠላቱ ብቻ ሳይሆን በራሱም ወገነን ባዮች ይገደላል። በአፋድ መርህና መሪዎች ላይ ብዙ ተነግሯል፣ ተወርቷል፣ ተተችቷል። ምክር ሀሳብም ቀርቧል። ይህንን ወደ ጎን ልትወውና ወደ አዲሱ ብሔራዊ ኃይል ላተኩር። ለእኔ የቋራ ጎንደር ቃል ኪዳን መንፈስ የሚያስታውሰኝ የታላቁን መሪ መይሳው ቴዎድሮስን ነው። ይህ ቃል ኪዳን በጎንደር መካሄዱ በራሱ ታሪካዊ ነው። የጎንደር አማራ ፋኖን ከፍተኛ ሚና ያሳያል። ትልቅና ታሪካዊ ስራ ነው። የአማራ ፋኖ ብሔራዊ ኃይል የሚከተሉትን አስር መሠረታዊ የፖሊሲ አቋሞች ይፋ አድርጓል። ክቡራን አድማጭ ተመልካቾች፣ ከዚህ በታች የመዘረዝራቸው ሀሳቦች አራቱ የክፍለ ሀገራት አደረጃጀቶች አንድ መሆናቸውን በገለጹበት ወቅት የተናገሩትን ቃላቸውን ተመልክቼ የተረዳሁትን እንጂ በተግባር የተገለጠውን አለመሆኑን ከወዲሁ ለማሳሰብ እፈልጋለሁ። ይህን ታሳቢ በማድረግ ቀጣዮቹን አስር ነጥቦች በተገለጸው መልኩ እንድትረዱልኝ እፈልጋለሁ። አንደኛ፣ የአማራ ፋኖ የጋር የጋራ አመራር መመስረቱና በሙያቸው የሚሰሩ የስራ ክፍፍሎችን መድብ ያለው ማለቱ፣ ይህ ገለጻው በሚነገረው ልክ በመሪ ምርጫ ባለመስማማታቸው ነው የሚባለውን ወቀሳና ትችት ውሸት መሆኑን ማሳየት የሚችሉት በተግባር ነው። ካልሆነ የሚዲያ ፍጆታና ጊዜያዊ ፈንጠዝያ ብቻ እንዳይሆን ያስጋል። ሁለተኛ፣ የአርበኛ አባት ሸንጎ መሰየሙ ምክር እንዲሰጡ ስምምነት ላይ መደረሱ። ሶስተኛ፣ አራቱን ክፍለ ሀገሮች ማለትም ጎንደር፣ ጎጃም፣ ሸዋና ወሎ ተወካዮች እንዲኖራቸው መደረጉ። አራተኛ በኢትዮጵያ ግዛታዊ አንድነትና ሉዋላዊነት ላይ የማያሻማ አቋም መወሰዱ። አምስተኛ የአማራ ፋኖን የእርስ በእርስ ግጭትና ግድያዎች ለማቆም ትኩረት ሰጣለው ማለቱ። በዚህ በኩል አሁንም ካለፈው ስህተቱ ሳይማር በማሳደድ የተጠመደበትን ድርጊት እያየን ነው ሲሉ ከመሬት የሚደርሱን መረጃዎች አሉ። ሊታሰብበት ይገባል። ስድስተኛ ጎጠኝነትን፣ መንደርተኝነትን፣ የግል ዝናን በጋር አስተሳሰብና አመራር ለመተካት የሚያስችል ሁኔታዎችን ፈጥሬአለው ማለቱ። ይህ ንግግራቸው በተግባር ተገልጦ ማየት የሚያስፈልግ ጉዳይ ነው። ሰባተኛ በውልቃይት ጠገዴ ጠለምትና ራያ አማራነት የማያወላውል አቋም ወስዳለው ማለቱ። ስምንተኛ አማራ ካልሆኑ ተቃዋሚ ኃይሎች ጋር ጠንካራ ግንኙነት ለመመስረት ፍላጎቱን ማሳየቱ። እዚህ ላይ ግን ከየትኞቹ ኃይሎች ጋር ነው አብረህ የምትሰራው ተብሎ ሊጠየቅ ይገባዋል። ህወሓትን ከመሰለ የአማራ ህዝብ ታሪካዊ ጠላትና እንደሆነ ካለው ጨፍጫፊ ጋር ከሆነ አደገኛ ውሳኔ ነው። ዘጠነኛ ግዙፍ የአማራ ዲያስፖራ ከመበታተን ወጥቶ በአንድነት ለአማራው ህልውና እንዲታገልና ለተዋቀረው ኃይል ድጋፉን እንዲሰጥ መጠየቁ። አስረኛ ይህ ቃል ኪዳን በመይሰው ካሳ ክፍለ ሀገር በቋራ መካሄዱ የአንድነት ተምሳሌት መሆኑ ታሪካዊ ያደርገዋል። እነዚህ ሀሳቦች ወረቀት ላይ ሲታዩ መልካምና ሁሉም በደስታ የሚቀበላቸው ናቸው። ነገር ግን ሀሳቦቹ ዋጋቸው ከተፈጸመባቸው ወረቀት በታች ፔፐር ቫሊዩ ሆነው እንዳይቀሩ ህዝብ ይከታተላል፣ ይገመግማል፣ ይታዘባል፣ በመጨረሻም ፍርዱን ይሰጣል። የሥልጣን ጥመኝነት፣ እልከኝነት፣ ግለሰባዊነት ያመክናል እንጂ ከፈለጉት ውጤት አያደርስም። የአማራ ፋኖ መሪዎች ተገዥነታቸው ለአማራው ህዝብ ብቻ መሆን አለበት። እየተደጋገፉ መምራት ለውጤት ወሳኝ ነው። ይህ ጅምር መልካም ነው ላለው ሰራዊቱም የሚፈልገው ይህንኑ ነው። የአማራው ህዝብ የሚጠይቀው ይህንኑ ነው። ሁለቱ የአማራ ፋኖ ድርጅቶች በአስቸኳይ እየተነጋገሩ ቢቻል በአካል ተገናኝተው የአሁኑን እድል ተጠቅመው አንድ መሆን አለባቸው። ይህ እድል ካመለጠን ሌላ እድል አይኖረንም። የአማራው ህዝብ ይቅር የማይለው ስህተት አነስራ የአማራ ፋኖ ያለው አማራጭ አንድ መሆን ብቻ ነው። የአማራ ፋኖ ብሔራዊ ኃይል ከተመሠረተ በኋላ የአማራ ፋኖ ህዝባዊ ድርጅት የሰጠው መግለጫ የአማራን ህዝብ የመቻቻል ባህል ያሳያል፣ እንነጋገር የሚል ነው። ይህ ከላይ ላቀረብኩት የአማራ ፋኖ አንድነት ጥያቄ መሠረት ነው። ግፉበት እላለሁ። ዲስኩሩን ተግብሩት እላለሁ። ማዘናጊያ አታደርጉት እላለሁ። ለዛሬው በዚሁ አበቃው። የአማራ ህዝብ መከራም በዚሁ እንዲያበቃ እየተመኘው እሰናበታለሁ። የሳምንት ሰው ይበለን። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለዕለቱ የተሰናዳው ልዩ የትንታኔ መረጃችን በዚሁ ተጠናቋል። አብራችሁን ስለቆያችሁ ልባዊ ምስጋናችን የደረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።